በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ለመካከለኛና ለከፍተኛ የብልጽግና ፓርቲ አመራሮች ሲሰጥ የቆየው ሁለተኛው ዙር ስልጠና ተጠናቋል። የማጠቃለያ መድረኩን የመሩትና የስራ መመሪያ የሰጡት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ባለፉት የለውጥ ዓመታት ኢትዮጵያ በከፍተኛ እድገት ውስጥ ትገኛለች ብለዋል። እናም የተገኙ ድሎችን ማላቅ እንደሚገባም ማስገንዝበዋል። አመራሩ የስነ ልቦና የበላይነት መያዝ እንዳለበት የጠቁሙ የተሰሙት ርዕሰ መስተዳድሩ በችግሮች ከመታጠር ይልቅ ህልሞችና ራዕዮች ላይ ማተኮር ይገባል ያሉት፣ በድል አጥቢያ ላይ የሚታዩ ግርግሮችና ሌቦችን መቆጣጠር ያሻል ያሉት ዶክተር እንዳሻው ጣሰው አመራሩ የዲፕሎማሲ የበላይነት በማረጋገጥ ረገድም አበክሮ እንዲሰራ ነው ያሳሰቡት። ስጋት የፈጠረው የባዳ ስጋት ወደ እብደት ስጋት ብቻ አይደለም። ጠላቶች ያላቸው በኢትዮጵያ ስጋታቸው ወደ እብደት ተለውጧል። የመጀመሪያ የፈረጀው ነው የግብጽ መንግስት ነው። ሁለተኛ የፈረጀው የሻቢያ መንግስት ነው፣ ህዝቡን አይደለም መንግስት። ሶስተኛ ህወሓት፣ አራተኛ የሸኔ ኦነግ ሸኔ፣ አምስተኛው ፋና ስንተኛ

ሁለተኛ የሀሳብን የተግባርን አንድነት የሌላቸው አካላት ቡድኖች በጋራ ተደራጅተዋል፣ ግን ደግሞ እየፈረሱ አብዛኞች ያለ የዛሬ ስድስት ወር ሰባቶ አሜሪካን አገር የጋራ ፕላትፎርም አዘጋጅተው ትልቅ ጥሪ ያለው በኢትዮጵያ ጉዞ ለማደናቀፍ ትልቅ ነገር ሞከሩ። ከሁለት ስብሰባ በላይ ማለት የሀሳብ አንድነት የላቸው ወደ ፊት እንደሚደርሰው አቁ ፕሮግራም ናቸው የሚሞቁትባቸው ዋና ዋና ደ የሚያነሳቸው ነጥቦች ውድቅ ናቸው። ብሔራዊ ጥቅም ከግለሰቦችና ከቡድኖች የላቀ እንደሆነ የጠቆሙት ርዕሰ መስተዳድሩ የታላቁ የኢትዮጵያ ህዳሴ ግድብ ግድብና የቀይ ባህር ጉዳይ የዛሬም የነገም የጋራ ጥቅሞች በመሆናቸው አጀንዳም ሆነው ይቀጥላሉ ብለዋል። ከኋላ ያሉ ነገሮች ጠቃሚ ነገሮች እንውሰድ። አሁን ያሉ ነገሮች ታሉ በደንብ እንጠቀም ለወደፊት አዳዲስ ነገሮች እያስገባን እንሄድ የምንለው ለዚህ ለዚህ ጥሩ ማሳያ አባይና ቀይ ባህር ነው። አባይና ቀይ ባህር የኋላ ትውልዶች የነሱ አጀንዳ ነበር፣ የነሱ ነው። አባይና ቀይ ባህር ያሁን ትውልዶች፣ አባይና ቀይ ባህር የወደፊት ትውልድ አጀንዳ ነው። እነዚህን አጀንዳዎች አሁን በሰፊው የምናነሳቸው በተለይ ቀይ ባህርን አጀንዳ የምናነሳው በሆነ ዘመን ባይቋጭ በሆነ ዘመን ይቋጫል። አንዳንዱ ሰው ይሄ አጀንዳ ከተነሳ በኋላ ድልቅ ያሉ አመለካከቶች አሉ። በደንብ እናጥራቸው። በአንድ ዓመት በሁለት ዓመት ሄደን ወረን ምናምን ይዘ እንደሷ እናደረጉ አካሄድ የራሱ አካሄዳ። በጣም ግዙፍ ህዝብ ያላት ግን ደግሞ የባህር በርሚንላት የተዘጋ ሀገር ኢትዮጵያ። ጎግል ብታደረጉ ይህን ይነግራቸዋል። ተስፋ ሰውዬ የጋራ አጀንዳችን ሆኖ ይቀጥላል። የትናንት የዛሬ የነገም አጀንዳ ሆኖ ይቀጥላል። ዶክተር እንዳሻውጣ ሰው በንግግራቸው ድልም ውድቀትም በአመራሩ እጅ ነው ሲሉ ማብራርተዋል። የምናነሳቸው ድሎችም ውድቀቶችም የሚገኙት በአመራር እ ብዙ ነገሮች ይመጣሉ። ሲመጡ እነዚህም ባላንስ አድርጎ በደንብ አይቶ መስራት የመወሰን ጉዳይ ነው አመራርነት ብዙ ነገሮች ስላልተወሰኑ ብዙ ጉዳዮች ተንጠልጥለው ይቀሩ። ሀገር የጎዱ ክልል የጎዱ ወረዳ የጎዱ ዞን የጎዱ ጉዳዮች አሉ። የውሳኔ ችግር ስላለ ውሳኔ ከተጠያቂነት ጋር አቦ። በክልላችን ቅድም ያነሳችኋቸው አንዳንድ ስራዎች በአንድ ወስን አንሰራም ነበር በኢትዮጵያ ዘላቂነት ያለው ብልጽግናን ማረጋገጥ የሚቻለው አመራሩ በፈጠራና በፍጥነት መምራት ሲችል እንደሆነ ዶክተር እንዳሻው ጣሰው አሳስበዋል። ኃላፊነትን የመውሰድ ሙሉ ኃላፊነትን የመውሰድ በስራዎች አዳዲስ እይታ ተቸንክሮ አለመቆ ፈጠራ፣ ፍጥነት እና ዝላይ የአንድ አመቱን ስራ የአምስት አመቱን ስራ በአንድ አመት ለመጨረስ ነው ሞከረ። የአምስት ቀኑ ስራ በአንድ ቀን ለመጨረስ ነው ሞከረ። የስራ አካባቢውን ሰራተኛውን፣ ስራውንና አመራሩ እራሱን መምራት እንዳለበት የጠቆሙት ርዕሰ መስተዳድሩ አካባቢን መምራት ማለት በኔትወርክ ከቡድንተኝነት ከአላግባብ ጥቅሞች በጸዳ መንገድ እንደሆነም በአጽንኦት ገልጸዋል። ቡድንተኝነት ገዳይ ነው። ጎሰኝነት ገዳይ ነው። ጎጠኝነት ገዳይ ነው። የአላግባብ ጥቅሞች ገዳይ ናቸው። በተለይ ፓርቲ ይገኛል ያዳክመው እነዚህ መጸየፍ ነው። ከእነዚህ ጋር ህብረት አያስፈልግም። የእኛ ህብረት ከሰላም ከአንድነት ከመከባበር አብሮ ከመስራት ከመቻቻል በጋራ ማደግ ጋር ከእነዚህ ጋር ህብረት አለ።